ውድና የተከበራችሁ የኬርታ ግሎባል ሳውንድ ተከታታዮቻችን በሙሉ እንዴት ቆያችሁልን? ሞላ ማሮ የጥረት አብነት ክፍል 11ን በዛሬው ዕለት ልናስቃኛችሁ ወደድን። ከወዲሁ ስለ አብሮነታችሁ ከልብ እያመሰገንን ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ እንላለን። አብራችሁን ቆዩ። ሞላ ማሩ የጥረት አብነት ከ1918 እስከ 1972 ዓመተ ምህረት አዘጋጅ ብርሃኑ ሰሙ፣ ክፍል 11። በዘመኑ የነበረው የገንዘብ እንቅስቃሴና የምንዛሬውን ችግር ለመቅረፍ ንግሥት ዘውዲቱና አልጋ ወራሽ ተፈሪ የምንዛሬ አገልግሎት የሚሰጡ ሰባት ቅርንጫፍ ቢሮዎችን ከመክፈታቸው ባሻገር ለችግሩ ዘላቂ መፍትሄ ለማስገኘት ያደረጉት ጥረት መሰል እንቅስቃሴዎች በ923 ዓ ም የኢትዮጵያ ባንክ እንዲቋቋም አስተዋጽኦ ያደረገ ይመስላል። የሀገሪቱ የገንዘብ አስተዳደርና ቁጥጥር መልክና ስርዓት እንዲኖረው አጼ ምኒሊክ ያደረጉት ጥረት እንዳልተሳካው ሁሉ የንግስት ዘውዲቱ ስልጣን ዘመን ካበቃም በኋላ በተለይ የምንዛሪ አገልግሎት አሰጣጥን በተመለከተ ቀውሱ ቀጥሎ ነበር። የምንዛሪ አገልግሎት በመስጠቱ በኩል ከባንክ ይልቅ የግለሰቦች ሚና በመጉላቱ ምክንያት ችግሩ ተባባሰ። በንግስት ዘውዲቱ ዘመነ መንግስት በጥብቅና ሙያ አገልግሎት ሊሰራ ወደ ኢትዮጵያ የገባው ግሪካዊው ኮንስታንቲኖስ ፖሎኦጎስ በቃል የተረከው ከፋሽስት ኢጣሊያ ወራሪ ጦር ጋር ወደ ኢትዮጵያ የገባው ኢጣሊያዊ ጋዜጠኛ አዶል ካስቶ ጽፎት በታተመው መጽሐፍ የአማርኛ ትርጉም ውስጥ የገንዘብ ምንዛሬን በተመለከተ ለተፈጠረው ቀውስ የባለሥልጣናቱን ማስተዋጽኦ ነበረበት ይላል። በተለይ ንጉሥ ኃይለሥላሴን በመጥቀስ ከዚህ ሌላ ደግሞ በጣም ቀላል የሆነ ተፈሪ የሚያተርፍበት መንገድ ነበረው። ይኸውም የማርያ ቴሬዛ ብር ወይም ሌላ ሸቀጥ ከኢትዮጵያ እንዳይወጣ አከልክሎ ጠያቂ ሲበዛና ከሀገር ውስጥ ላኪው ነጋዴ ሲከለከል ራሱ ያከማቸውን ወይም በርካሽ ዋጋ እያስገዛ ከፍ ባለ ትርፍ መሸጥ ጀመረ። በሀገሪቱ ባንክ ቤት እንዲኖር የተመኙትን ተግባራዊ ከማድረግ ጀምረው በምስላቸው ገንዘብ በማሳተም ገንዘብ ማስተዳደሪያና መቆጣጠሪያ ዘዴ ለመዘርጋት አጼ ሚኒሊክ ያደረጉትን ጥረት በልጃቸው ንግስት ዘውዲቱ ዘመንም ለማስቀጠል ሙከራ ቢደረግም ምኞታቸው ከግብ እንዳልደረሰ ከላይ የቀረበው መረጃ ያመለክታል። መረጃው አጼ ኃይለሥላሴ ንጉሠ ነገሥት ከሆኑ በኋላም ከሚኒሊክ ገንዘብ ይልቅ ማሪያ ቴሬዛ የተሻለ ተፈላጊ ሆኖ ያገለግላል እንደነበረ ይጠቁማል የአጼ ምኒልክ በ1886 ዓ ም ምስላቸውን የያዘ ገንዘብ በማሳተም የተጀመረው እንቅስቃሴ በ1898 አቢሲኒያ ባንክ በ1923 ዓ ም የኢትዮጵያ ባንክ በ1934 ዓ ም የኢትዮጵያ መንግስት ባንክ ወደ ማቋቋም አድጎ በ937 ዓ ም ደግሞ የኢትዮጵያ መንግስት ብር በማሳተም የፋይናንስ ዘርፉን ለማሳደግ ከግማሽ ክፍለ ዘመን በላይ ከፍተኛ ጥረት ተደርጓል። ኢጣሊያ በ928 ኢትዮጵያን ስትወር ከ50 ሚሊዮን በላይ ጠገራ ብር በሀገሪቱ ይዟዟን እንደነበር ይነገራል። በወረራው ዘመን ጣሊያኖች ሊሬ የመገበያያ ገንዘብ እንዲሆን አወጁ። ሆኖም በሕዝቡ ዘንድ ሙሉ በሙሉ ተቀባይነት ባለማግኘቱ እንደገና ወደ ጠገራ ብር ተመልሰው በ1932 ከቪየና ገዙና እንደ ቀድሞ በኢትዮጵያ የመገበያያ ገንዘብ እንዲሆን ወሰኑ። ውጣውረድ በበዛበት በዚህ የታሪክ ዘመን ውስጥ የገንዘብ ምንዛሪ አገልግሎት መስጠቱ አንዱ ችግር ነበር። በዚህ የሥራ ዘርፍ ላይ በመሰማራትም የግለሰቦች ሚና ቀላል የሚባል አልነበረም። በቀዳሚው ዘመን ሞላ ማሩና ጓደኞቻቸው በገንዘብ መንዛሪነት በተሰማሩበት ወቅት የነበረው ታሪክ ማሳያ ይሆናል። ፋሺስት ጣሊያን ኢትዮጵያን ወሮ አምስት ዓመት በቆየበት ወቅት በሚኒሊክ ብርና በማሪያ ቴሬዛ ይካሄድ የነበረው ግብይት እንዲቋረጥ በማድረግ ሊሬ መገበያያ እንዲሆን ይጥር ስለነበር፣ ይህን የተረዱ ነጋዴዎችም የምንዛሪ አገልግሎት መስጠትን አንዱ ስራቸው አደረጉት። ሞላማሩ ወደዚህ የስራ ዘርፍ የተሰማራው ከጣሊያን ወረራ በኋላ ነበር። በጫማ ጠራጊነት ለሶስት ዓመታት ያህል ከሰራ በኋላ በ941 እንደ ኤሮፓ አቆጣጠር ወደ ገንዘብ ምንዛሪነት ስራ ተሸጋገረ። በዚህ ዘመን ሀገሪቱ የእኔ ነው የምትለው ገንዘብ አልነበራት። በዚህም ምክንያት በኢትዮጵያ ገበያ ውስጥ የተለያዩ ሀገሮች ገንዘብ ይንቀሳቀስ ነበር ይህንን ክፍተት ለመሙላት ደግሞ ነጋዴዎች የገንዘብ ምንዛሬ አገልግሎት የመስጠት ስራ ውስጥ እንዲገቡ መነሻ ሆኗቸዋል በዚህ ስራ በመሰማራት ህንዳውያንና ኢትዮጵያውያን ወይም በአብዛኛው ጉራጌዎች ቀዳሚውን ስፍራ ይዘው ነበር የጣሊያን ሌሬን ጨምሮ በገበያ ውስጥ በርካታ ገንዘብ ይንቀሳቀስ ነበር። በቀደሙት ዘመናት እንደታየው ሁሉ በፋሽስት ጣሊያን ወረራ ዘመንም የማሪያ ቴሬዛ ገንዘብ ከጣሊያን ሊሬና ከሚኒሊክ ብር የተሻለ ተፈላጊነት ነበር። የምስራቅ አፍሪካ ሽልንግብ ተፈላጊነቱ ከፍ ያለ ነበር። በፋሽስት ጣሊያን ዘመንና በነፃነትም ማግስት የእርሻ ውጤቶቹን ለከተማ የሚያቀርቡት ኢትዮጵያውያን የጣሊያንና የእንግሊዝ ወታደሮች የሚከፍሉትን ሊሬና የምስራቅ አፍሪካ ሽልንግን ከመቀበል ይልቅ በማሪያ ቴሬዛ መቀበልን ይመርጡ ነበር። አገልግሎት ፈላጊዎች የሚፈልጉትን ለማግኘት አገልግሎት እንደሚሰጡ ነጋዴዎች መሄድ ግድ ይላቸው ነበር። ኢትዮጵያን ለመርዳት ወደ ሀገር ውስጥ የገቡት የእንግሊዝ ወታደሮች ከተለያዩ ሀገራት የተውጣጣ ስብስብ ነበራቸው። ከእንግሊዝ፣ ከደቡብ አፍሪካ፣ ከህንድ፣ ከግብፅ፣ ከኬንያ፣ ከሱዳን የተመለመሉ ነበሩ። በዚህም ምክንያት የሚይዙት ገንዘብ የተለያየ ነበር። የእንግሊዝ የደቡብ አፍሪካና የኬንያ ወታደሮች የምስራቅ አፍሪካን ሽልንግን ሲይዙ የግብፅና የሱዳን የህንድ ወታደሮች የግብፅ ፓውንድ ነበራቸው። ህንዳውያኑ የህንድ ሩፒ ነበራቸው። በዘመኑ እነዚህን የተለያዩ ሀገራት ገንዘቦችን የሚያመናዝር የፋይናንስ ተቋም ስላልነበረ በገንዘብ መመንዘር ስራ ላይ የተሰማሩ ነጋዴዎች አስተዋጽኦ ቀላል የሚባል አልነበረም። በገንዘብ ምንዛሬ ስራ ውስጥ ተሰማርተው የነበሩት ሞላ ማሩና ጓደኞቻቸው ከህንዳውያኑ ጋር በትብብር ይሰሩ ነበር። ህንዳውያኑ የካፒታል አቅም ስለነበራቸው የተሻለ ተፈላጊነት ያለው ማርያ ቴሬዛ መግዣ ብር እየሰጧቸው እርስ በርስ ሲጠቃቀሙ ነበር። ገንዘብ ምንዛሬዎቹ በገበያ ውስጥ ያለውን የገንዘብ አቅርቦ ፍላጎት እያዩ እንደ ሁኔታው የመመንዘሪያ ዋጋ ከፍና ዝቅ ያደርጉ ነበር። በዚህም ምክንያት የሚፈጠር ቅሬታና ጸብ መቋቋም መቻልና መሰል ችግሮች ነበሩበት። ስራው በፋሺስት ጣሊያን ወረራ ዋዜማ በግለሰቦች የተጀመረው የገንዘብ ምንዛሪ አገልግሎት በጣሊያን ወረራ ዘመን ከነፃነት በኋላ ጥቂት ለማይባሉ አመታት በግልጽ ነበር የሚካሄደው። ሞላ ማሩ የጥረት አብነት ክፍል አስራ አንድ በዚህ ተጠናቋል። በቀጣይ ቀጣዩን ክፍል ይዘን እስክንገናኝ ቸር ቆዩልን። ስለምትከታተሉን ስለ አብሮነታችሁ ስለምትሰጡን አሰብ፣ አስተያየት ሁሉ ከልብ እያመሰገንን ቻናላችንን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ታሪኮቻችን ለሌሎች እንድናጋራ እንድታግዙን በፍቅር በትህትና እንጠይቃለን። አበቃን።